ያሳውቁበት ምንድን ነው የምታስበው የሉሊት መጥፋት ያጋጣሚ ጉዳይ አይመስለኝ እና የታቀደበት መስሎ ነው የሚታይ በእርግጥ አዎ እንደዛ ሆኖ ነው የሚታይ እንዴት ማለት እንዴት እንደዛ ልታስብ ቻልክ እቺ ልጅ ትወጃት ታዲያ እሷ እኮ ለእኔ ስጋት እንጂ ጠላት አይደለች ለስጋት እሺ ስቲ ብዙ ነገር አድርገሽባትም ለማድረግ ሞክረሽ ነበር። እሱም ቢሆን ያለፈ ነገር ነው። ያለፈው አልፎ ሊሆን ይችላል፣ ግን አንቺን ከዚህ ሴራ ውጪ ማሰብ ግን አልችልም። ያማል። ጤነኛ ነህ? ቆይ ምን እያልከኝ እንደሆነ ግን ይታወቃል። እቺ ልጅ እኮ ባንቺ ምክንያት ነው አደጋ ሊወደቀችው እያልከኝ ነው? እንግዳ ባህሪ ጭብሻለሁ። እንግዳ መቀራረብ፣ እንግዳ ሉሊትን አዳናት። ሉሊትን ሞገስ ሊደፍራት እያስበው ባለ ጊዜ ጀግናውን ባንቴሮ ያድናታል። አሁን ላይ በጣም ደስ ብሏት ይገኛል። ከሱም ከዛ ከአውሬ እጅ አድርፏት ከኋላው መጥቶ ማጅራቱ ይለዋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች፣ አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ይቀላቀሉ። ዛሬ ይዤላችሁ የመጣሁት ትንሿ ሙሽራ ክፍል አስራ ስምንት ነው ማለት ነው። ዛሬ አዲስ ነገር ነው። ከምንም በላይ ደስ የሚለው አሁን ላይ ተርፋለች። ሞገስ ሊደፍራት ባሰበ ሰዓት ባንቴሮም ከኋላ መጥቶ ማጅራቱን የሚለውና ይጥለዋል። ሉሊትም ያየችውን ማመን አልቻለችም ነበረ። በጣም አፈጣና አይነ አይኑንም ስታየው ነበረ ካዳናትም በኋላ ልዩ የሆነ ቦታ ደብቆ የሚያስቀምጣቸው ቦታ ይዟት ይሄዳል። እዛውም አንግተው እሷም እግሩ ላይ ተኝታም ነበርና ግን ሮዛ በጣም ተጨንቃና ሁለቱም በዛ ከባሏ ጋር ተቀምጠው ከዴቭ ጋር ዴቭም ሳሎን መጥቶ ቁጭ ብሎ በሀሳብ ተክዞ መጥተሃል እንዴት ትላለች ሮዛ ለዴቭም ዴቭም አዎ መጥቻለሁ እያላት እሷ ምንም መልስ የለም ወይ ብላ ትጠይቀዋለች። ዴቭን ምንም እንዳላገኘና ምንም ለውጥ እንደሌለ ምንም የተፈጠረም ነገር እንደሌለ ይነግራታል። እሷ ምንድን ነው የሚሻለን ታዲያ አሁን ምን እናድርግ ብላ ትላለች። በመሀልም የዴቭ ስልክ ይጠራል። የዴቭ ስልክ የጠራውም የተደወለም ከእናቷ ከሉሊት ነበረ። ሉሊት እናቷ ስልክ ስትደውል ዴቭም በጣም ደንግጦና ምን ልላት ነው አሁን ብሎ እያሰበም ነበረ። የሉሊት እናት የደወለችው ዴቭን ጋር የነበረው ልጄ የምን ሆና ነው ይህ ናክል ዝም አልሸኝ ብላም ለመውቀስም ሳይሆን ልጄ የት ሄዳ ነው? አገሩ ሁሉ ፖሊስ በፖሊስ ሆኗል ብላ ለመናገር ነበረ። ፖሊሱም እዛ ሄደው ቤትን የሚፈልጋትንም ሰው እስከ ዛሬም ድረስ በሱ ምክንያት ከቤት ወጥታ የሄደችበትንም ሰው ተይዞ በፖሊሶች ቁጥጥር ስር እንደዋለም ለዴቭ ትነግረዋለች። እናቱም ምንም አታስቢ እናቴ ሉሊትም እናገኛታለን የትም አትሄድም ብሎ እናቷንም ያጽናናታል። የሉሊት እናትም ታዳኔ ምን ልበል ልጄ እኮ ከሌለች እኔ አልኖርም እያለች የእናትነት ፍቅሯን ስትገልጽ ነበረ። ሉሊት አሁን ላይ ከምንም በላይ በአስተማማኝ እጅ ውስጥ ብትገባም፣ ባንቴሮ ግን ሉሊትንም ያዳናት ለአንድ እና ሀሳብ እና እሷም አድኖ እኔ ደግሞ ሮዛን እበቀላለሁ በማለት ሉሊትንም ያድናታል። ሞገስ ወደ ሮዛ ጋር ስልክ ይደውልና ባንቴሮ ልጅቷን ወስደዋታልና እኔም አጥቅቶኛል ብሎ ይነግራታል። ሮዛን በጣም ትበሳጭና እንዴት ይሄ ሊፈጠር ይችላል? በአንተ እንዝላልነት ሁሉም ነገር አበላሽተዋታል፣ አበላሽኸው። አንደኛ ከእኔ እሷን ነጠከኝ ከወሰድክ በኋላ አታለኸኛል፣ እና ደግሞ አሁን ከሱ እጅ ትገባለህ ወይ? ይህንን ከምታደርግ አሁን ህይወትህን ብታሳልፈው ና ራስህን ብታጠፋ ነው የሚሻልክ ትለዋለች። እሱም በዛን ሰዓት ሞገስም እኔ አሁን ላይ ደህና አይደለሁም በጣም ነው የመታኝ ብሎም ይነግራታል። እሷም ራስህን አጥፋ ብላ ትነግረዋለች። ዴቭም እቤት ከመጣ በኋላ ፖሊሶቹም ሁሉም የሆነ መረጃ አግኝተዋል ብሎም በሚነግራት ሰዓት እና ደግሞ በዱላ ደም የተላወሰ ነገር አግኝተናል ብለው ፖሊሶች ነግረውኛል ሲልም ዴቪም ይሄ ባለ ሰዓት ሮዛ እና ሞተች ትላለች። አንቺ ሂጂ አታሟርቺ እያለ ዴቪም እሷ ላይ ሲጮህባት ነበረ። ሮዛም እያሟረች እኮ ነው ለምንድነው እነዚህ ምትይ ብሎ በቁጣ ሲያወራት ነበረ። ታዲያ ምንድነው የተፈጠረው እያላት ግን ሲመስለኝ የተመታችው እሷ ሳትሆን፣ እሷ ምንም አትሆንም በሰላም ትመለሳለች። ሲመስለኝ ሌላ ጠላት ይሆናል፣ እርግጠኛ ነኝ እሷን ያገቷትን ሰዎች ከሁለቱ አንዱ ይሆናሉ ብሎ ከባንቴሎ ና ከሞገስ ከሁለት አንዳቸው ይሆናል ና ሁለታቸው ነው የሞቱት ቢሆንም ብሎ ለሮዛ ይነግራታል። ሮዛም ይህንም ባለመቀበል ና የሆነ ጥርጣሬ ስላደረባት እሷም ሞገስንም ካላት በኋላ ሞገስ እንደተረፈ ስለምታውቅ አሁን ላይ በባንቲሮ እጅ መሆኗም አውቃ ስለሆነ ከዴቭ ጋር ካዋራች በኋላ ዴቭም አንቺ ግን አንድ ነገር ልጠይቅሽ ይላታል። ምንድን ነው? ጠይቀን ችግር የለም በምትለው ሰዓት አንቺ እዚህ እጅ የሉሊት በመጥፋት ውስጥ የአንቺ እጅ አለበት ወይ ይላታል። እሷ ምን ለማለት ፈልገህ ነው? እኔን እኮ እየጠረጠርክኝ ነው ትላለች እንዴት ይሄ እንዲህ ልታስበኝ ትችላለህ? እያለች ያለች ሮዛን በምትጠይቀው ሰዓት አንቺ እኮ ይሄንን ነገር ብዙ ጊዜ አድርገሽ ታውቂያለሽ፣ ስለዚህ ባልጠረጥር ምን ይፈጠራል ይላታል። ታዲያ ለምንድነው አሁን እንደዚህ ከማለትህ ፖሊሶቹ ጋር ሄደህ ሚስቴ የሉሊት መጥፋት ውስጥ እጇ አለበት ብለህ ለምን አትነግራቸውም? ትለዋለች እሱም እመኚኝ አንቺ እጅሽ እዚህ ውስጥ ካለበት እኔው ሄጄ አሳልፌ እሰጥሻለሁ ብሎ ዝቶባት ቤቱን ትቶ ይወጣል። ከወጣም በኋላ እሷም በሀሳብ ተክዛ ባለ ጊዜ ስልክ ለመደወል ባንቴሮም ወስዷታል ስላላት ስላላት የነበረውንም ሞገስ ቶሎ ብላ ወደ ባንቴሮት ስልክ ትደውላለች። ሉሊትም ተዳክማ ስለነበረ ባንቴሮ አሲር ገዝቶላት የእሰጣት እና ጠጪ፣ በጣም ደክመሻልኮ እኮ እያለ እሱም እንኳን ትጠቅሚኛለሽ ምንም መሆን የለብሽም እያለ አሲርም እያጠጣት ነበረ። በመሀል ሮዛ ስልክ ተደውላለች። ስልኩንም ሲያየው በጣም ፈገግ እያለ ሌላ ነገር እያሰበ ነበረ። እየጠበቅኩሽ ነበረ ይላታል። ሮዛ አንተ ከይሲ ምንድን ነው ያደረግከው? እና ግን ብላ፣ አሁን ግን እኔናንተ መስማማት ይኖርብናል። የምትፈልገውም ነገር ሁሉ አደርግልሃለሁ እና ደግሞ ይሄን ነገር አድርግ ትለዋለች። ምንድነው የምትፈልገው አጂ እያላት እኔማ የምፈልገው አለ ብሏት የምፈልገው አለ ትለዋለች። ቀጥሎም እሱ እሺ ግን እኔ የምፈልገው ከበጣም በጣም ብዙ ብር ካንቺ ይፈልጋለው ይላታል። እናም በጣም ብዙ ብር ካንቺ ይፈልጋለው ያንን ብር እንድታመጪልኝ ልትሰጪኝ ይገባል ይላታል። እሷም እሰጥሃለሁ፣ ነገር ግን ሉሊትን ካስወገድካት ብቻ ነው። ሉሊትን ከሷ አስወግዳት፣ ህይወቷን እንድታጠፋው እፈልጋለሁ። ይሄ ካደረግክ ደግሞ እኔ ብሩን እሰጥሀለሁ ብላ ቃል ትገባላታለች። እሱም ሉሊትን ያጠፋታለው ስላላት ብቻ ይህንን ነገር ቃል ገብቶ እሱ ነው ሮዛም ሉሊትን አስወግዳት፣ ይሄ ካደረግክ ደግሞ የምትፈልገውንም ያክል እሰጥሃለሁ ብላ ቃል ትገባለታለች። በዛው መሰረት እሱም እሺ አደርገዋለሁ ስላላት ብቻ በጣም ደስተኛ ሆና ሉሊትንም ለማስወገድ ራሷንም ታዘ ለማስወገድ ስለተዘጋጀች እሷም ይሄንን ስላላት ብቻ እሺ ብላ አንቴሮ ብር ሰጠኻለውና ሉሊትን አስወግድ ካለችውም በኋላ ይሄ ነገር እውነትም የሚያደርግልኝ ብላ እሷም በደስታ ሁሉም ነገር ለማድረግ ትሞክራለች። ለእናቷም ደውላ በአንቴሮ ችግር ውስጥ እያስገባኝ ነው፣ አሁን ላይ ይህንን ነገር ሊቋቋመው አልቻልኩም፣ ሁሉም ነገር ሊያሳጣኝ ደርሰዋል ብላ ለእናቷም ይሄ ነገር ትናገራለች። እናቷም አይዞሽ ልጄ ሁሉም ነገር ማስተካከል ይቻላልና ይህን አክል እንዳትጨነቂ ትላታለች። አሁን ላይ ሮዛ በጣም በጭንቀት ገብታ እራሷም እንኳን ከምንም በላይ በማትወጣው ችግር ውስጥ ገብታ ትገኛለች። አሁን ላይ ሉሊትም ከባንቴሮ እጅ ከሆነች በኋላ አንተ ግን ይሄንን ለምን ታደርጋለህ? ተወኝ፣ በቃ እኔ ለአንተ የምጠቅም ሰው አይደለሁም ትለዋለች። ባንቴሎም የአዳናት ሉሊት መቋቋም አቅቷትና፣ ራሷንም ስታ ባለች ጊዜ ልትሞት ነው ብሎ አንቺ ታስፈልግኛለሽ፣ አሁን ምንም መሆን የለብሽም እያላት ነበረ። ከአዳናትም በኋላ በቃ አሁን ተወኝ እኔ ብቻ ልሁን እና አንተም ወደምትሄድበት ሂድ ትላለች ሉሊትም አንቺን ልተውሽ አልችልም፣ ምክንያቱም ታስፈልግኛለሽ። ህልሜም እውነት የማደርግበት ይሄን ባንቺ ነው ይላታል። ምክንያቱም ሉሊትን ከጎኑ ከሆነች እሷ የምትረዳውን ነገር የሚያሸንፈው አንድ መሳሪያ ሉሊትና ሉሊት ብቻ ስለሆነች አሁን ላይ ሮዛንም ለማሸነፍ ሮዛንም ለመጣል የሚፈልግበት መንገድ ሉሊት ስለሆነች ብቻ ሉሊትንም እየተንከባከባት ይገኛል። ግን ደግሞ እቤት ሞገስ አሁን ላይ ሞገስ ድምፁንም አጥፍቶና ከምንም በላይ ተደብቆ ይገኛል። ባንቴሮ ግን ድምፁን እያጠፋ በየትኛው በኩል መጣ ሳይባል እያጠቃቸው ይገኛል። ዴቭ ግን ሉሊት በመጥፋቷ ምንም እንኳን ጭንቀት ውስጥ ቢገባም በዙሪያ ሁሉ አስፈልጎ ሉሊትን እንድትገኝ እያደረገ ይገኛል። ባንቴሮ ግን ከምንም በላይ አሁን ላይ ሮዛን እየሸወዳትና ስልክም ደውሎ ወደ ባንቴሮም ለዴቭ ለቭ እያዋራው ስለነበረ አንድ መረጃ ሊነግረው ፈልጎ ይህንን ነገር ስልክ ይደውላል። ግን እሱም ይሄ ስልክ በተደወለ ሰዓት ወደ ውጭም ይወጣል። ውጭም ሲወጣ በሩ ሲከፈት ፊትለፊቱ ለፊት ቆሞ ያገኘው ባንቴሮ ነበረ። አሁን ላይ ከምንም በላይ በጣም ጭንቀት ውስጥ ገብታ ምና በመጠጥ ውስጥ መጠጥ እየጠጣች ባንቴሮ ይሄንን ነገር ያደርግልኛል ብላ የተዘጋጀችውንም ሮዛ በጣም ከፍተኛ ችግር ውስጥ ትገባለች። ሮዛ አሁን ላይ ሉሊት ከዳነች እቤቴ ትመጣለች እና እቤት ከመጣች ደግሞ ዴቪንም ጠቅልላ ትወስድብኛለች የሚለውንም ስጋት ሰላም አሳጥቷት ይገኛል።